አሰላሙ አሌይኩም ረህመቱላሂ ወበረካቱሁ። እንደት ናቸው? ውድና የተከበራቸው ቻናል የቤተሰቦች ተጠፋፈናል። ረመዳን ከሪም ብያለሁ ነው ረመዳን ሙባረክ። ይሄ ቲቪ ስታንድ ቡፌ፣ እንደምታውቁት ዛሬ በጣም ጹም ያለው ቲቪ ስታንድ እየቀላቀልኩ ነው። ይሄ ቁምሳጥን በአራት ተከፋች በኮንፈርት የተሰራ በጣም ዘመናዊ የሚያምር ቁምሳጥን ነው። ይሄ ቁምሳጥን ተከፋች አይደለም የሰራ ነው። እስከዛሬ በማጠፊያ አድርገን ተከፋች ነበር። ይሄ በተከፋች ሳይሆን በተንሸራታች ነው የሰራ ነው። ይሄ ለምን መፍትሄ ሆናችሁ አመሰላችሁ። ቤታችሁ ጠባብ ለሆነ ሰው ለእናንተ መፍትሄ ነው የሚሆኑ በር ማያስከፍቷለሁ። ቤታችሁ አልጋ እንገጥምና ቁምሳጥኑ ሲገባ በሩ አይከፈትም፣ ይይዛችኋል። ግማሽ ድረስ ራሱ አይከፈትም። ለእነዚያ ነዛ መፍትሄ እንዲሆን አድርገት ሰርተናል። ይሄ ከላይ እንደነገርኳችሁ ተከፋች ማለት እነዚህ ናቸው። ይሄኛው ከላይ ስለሆነ ምንም አይነት ቦታ ስለማይፈልግ ነው ተንሸራታች ያላደረግናቸው። የኮንፎርት ስለሆነ ወጥ ከሆነ በአንድ ተንሸራታች መሆን ይችላል። ግን እነዚህኞቹ የኮንፎርት ስላላቸው እንደዚህ ጽድቅ ተብሎ የተሰራ ቁምሳጥን ነው። ይሄ በአራት ተከፋች በኮንፎርት ይባላል። ተፈታች ናቸው። ይሄኛው ከዚህ በላይ ያለው ለብቻ ነው። ይሄ እዚህ መሀሉ ድረስ የምታዩት ይሄ ከዚህ ከላይ ለብቻ ነው። ይሄኛው ከታች ለብቻ ተንሸራታች ተለች ነው። እና በእንደዚህ ዘመናዊ ዘመናዊ እቃዎች አሉ። ከዚህ በኋላ ቤታችን የምታዩት ጽድት ያለ ዘመናዊ እቃ ነው። እስከዛሬ ያሉ ትእዛዞች መጀመሪያ የነበሩ ትእዛዞች ስለነበሩ እነሱ መውጣት ስላለባቸው እነሱን እያወጣን ነበር። አሁን ላይ እንኳን እነሱን ብዙ ትንሽ ነው የሚቀረን፣ እነሱ እናወጣለን። ዘመናዊ ነገር ለማየት ከፈለጋችሁ እስማኤል ፈርኒቸር ቤት እየመጣችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። ይህን ሳሳያችሁ በአራት ተከፋችሁ ነው በሩን ሰፋሰፍ አድርገን ነው ስላይደር የተጠቀምነው። ይሄኛው እንደዚህ እንሸራተታል። ይሄ የመስቀያ ቦታ ነው ለሱፍ። ታች ላይ ደግሞ የተለያየ አንዳንድ ቲሸርት ምናምን ነገሮች፣ ቀለል ያሉ ነገሮች ማስቀመጥ ይችላል። ይሄ እንደነገርኳቸው መስቀያ ነው። ውስጡም ይሁት። ጀርባው ራሱ በራሱ ኤችዲኤፍ በከለሩ ነው የተጠቀምነው። የዱከም ኤችዲኤፍ ነው የተጠቀምነው። በጣም የሚያምር ነው ለስላሽ። በጣም ያምራል። የማንጸባረቅ ባህሪም አለው። እዚህ ጋር ራሱ እነዚህ አልሙኒየሞች ናቸው። እዚህ ጥግ ላይ እነዚህ እነዚህ አልሙኒ የማስገብት እንላቸዋል። ለምን ውበት ብቻ ሳይሆን እንዳይፈነቃቀሉ ይረዳቸዋል። ለዚህ አሁን ምንም አይነት ጠርዙ የመፈንቀል እንትን የለውም። እንዳይፈነቃቀሉ ይረዳቸዋል። በጣም የሚያምር ስራ ነው። እዚህ ጋር ስንመጣ ያንኛው መስቀያ ነበር። ይሄ ደግሞ ፓርቲሽን መደርደሪያ ነው። እዚ ጋር አንድ ሁለት ሶስት መደርደሪያ አለው። እዚህ ጋር ይሄንኛው ከላይ ለብቻ ነው። ይሄንኛው ከታች እንደነገርኳችሁ ቀደም ለየብቻ ነው። እነዚህ ማይለዎቹም ተቀባሪ ናቸው። ስትሬት ነው። እዚህ ጋር ምንም ነገር የለም። እነዚህ እንደዚህ እንዘጋቸዋለን። ይሄኛው መተን እዚህ እንደዚህ እናሳልፋለን። ይህንኛው ሄጁት እዚህ ጋር እንደዚህ አለው ማለት ነው። አንድ ሁለት ሶስት እንደዛው እነዚህ መደርደር አላቸው። በጣም የሚያምር ቁምሳጥን ነው። ቁምሳጥን ማሰራት የፈለጋችሁ ልጆች ከዚህ በኋላ በእንደዚህ ሁሉም ስራ በእንደዚህ መስራት ይቻላል። አልጋው፣ ኮስሞቲክሱ ምንም ጽድት ያለ ስራ ለእናንተ ምንም አይነት እንትን የለውም። ሻካር አለብ ውስጡ ተቀባ አልተቀባ የለም። ሙሉ አንድ አይነት የፋብሪካ ልጥፍ ስለሆነ እንደዚህ ጽድት አድርገን ሰራላችኋለን። ከዚህ በኋላ የምታያቸው በእንደዚህ ያለ ስራዎች ነው፣ እየገባን ያለ ነው። ቲቪ ስታንድ አሁን አዲስ የተሰሩ እቃዎች አሉ እነሱን ታያዎች አላችሁ። ለመጀመሪያ ጊዜ የሰራው ስራ አለ እዚህ እንደ ወሎ አካባቢ ሳይሆን እስካሁን ድረስ አልተሰራም። ለመጀመሪያ ጊዜ ሰርተነዋል። ብዙ ጊዜ ያው አዳዲስ ስራ እንሰራለን። አዳዲስ ስራችንን ደግሞ እየገባችሁ ሼር ላይክ እያደረጋችሁ እንድታበረታቱኝ እፈልጋለሁ። እንድታዙኝም እፈልጋለሁ። አዲስ ስራ ስሰራ እነዚያን አዲስ ነገር ማስፋፋት ስለምፈልግ እዘዙ። በጣም አሪፍ ነገር ነው ይሄ ቁምሳጥን። ያላሰራችሁ ልጆች ያው እንዳጋጣሚ አሪፍ ነገር መቶላቸዋል በዚህ ማሰረት ትችላላችሁ ማለት ነው። ይሄ አራት ተከፋች ነው፣ ሶስት ተከፋች እንዳይመስላችሁ። ይሄኛው በራቸው ሰፋፊ ነው። አራት ሆኖ መንሸራተት ስለማይችል ስለሚያስቸግር ነው አራትም የሚሆነው እዚህ ጋር ስናየው በእነዚህ ሳይዝ ልክ ቢሆን አራት አድርገን ይሆናል። እሄቹ እነዚህ አራቱ ከላይ ለኮንፈርት ማስቀመጫ ነው። ብዙ ጊዜ የማይንቀሳቀሱ ነገሮችን ታስቀምጡባቸዋላችሁ ማለት ነው። ብዙ ጊዜ ደግሞ ተንቀሳቃሽ ለሆኑ ነገሮች ቲሸርት ምናምኖች ቀለል ያሉ እዚጋ እንደምታዩት ቁም ሳጥኑ ጎኑ እራሱ ስፋቱን የያዩት ባህር ነው። መዋኘት ብቻ ነው ማለት ነው የተመቸው ካለ። ዛሬ እስኪ ምን ያህል ሰው ይሄንን ቪዲዮ እንደሚያየው ተደራሽነት እንዲኖረው ይፈልጋለሁ። ጠፍቻለሁ። ከዚህ በኋላ እንዳልጠፋ ደግሞ እንድታበረታቱኝ ይፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ የስማይል ፈርኒቸር ቤተሰብ እንዲሁም የስሚናዊ ቤተሰብ እንዴት ናችሁ? አባይ እኔ በጣም ሰላም ነኝ። የስሚ ድምጽ ተቋረጠ ሀባይም እንግዲህ ዛሬ እንደዚህ አዲስ እቃ ሲያገኝ ወደ እናንተ ይዞ ብቅ ብሏል ማለት ነው። ኢንሻአላ ቀጣይ ደግሞ የሚወጡ እቃዎች በብዛት አሉ ማለት ነው። እና ውዶቼ ሰሞኑን እቃችሁ ረመዳን መግቢያ ላይ አልቆላችኋል ያልኳችሁ ልጆች መኪና አትን ነው ማለት ነው። አሁን ረመዳን ስለሆነ ብዙዎቹ ሻይሉም ሽፌሮች ሩቅ አገር እናንተ ካገኛችሁ አይዛችሁ ማምጣት ትችላላችሁ ማለት ነው። ወይንም መኪናውን መላክ ከኔ ጋር ቁጥር ማለዋወጥ ትችላላችሁ ማለት ነው። በእኔ በኩል አጥቼ ነው። ካገኘው ደግሞ እንደ አጋጣሚው ነው። እየጠያየኩ ነው በደላላዎች ማለት ነው። ካገኘው ደግሞ ምጭንላችሁ ነው የሚሆነው። ረመዳን እንዴት ይዟችኋል? አላባይ እኛ ጋር በጣም ደስ ይላል። አልሐምዱሊላ ያው የቀን የቀን ውሎ ወይን ሀዊ እንደ ውስሚ በሚለው ቻናል እየተከታተላችሁ እንደሆነ እንግዲህ ተስፋ አለኝ አብረን እየጾምን ነው ሀላ ጾሞ ከሚቀበሉ ሰዎች ያድርገን ማለት ነው። እንደኛ ደግሞ በጣም ረባሽ ልጅ ያላችሁ እንደዚህ በቁም ሳጥናችሁ ውስጥ እንግዲህ ዘግታችሁ ማስቀመጥ ነው ማለት ነው። እና በጣም ነው የሚራል ምትረብሸን እና ዝግት እያደረግንባት ግርግል ልርፍ እንላለን ማለት ነው እንደምትመለከቱት እና የቁም ሳጥን መግዛት አትርሱ፣ ወይንም ማሰራት አትርሱ። ከለር እናንተ በምትፈልጉት አይነት አለ። ኤችዴፍ ነው የሚዴፍ አይደለም። ከለር እንግዲህ በምትፈልጉት አይነት ነው ያለው ማለት ነው። በጣም የሚያማምር ከለር አለው። ይሄ የሰዎቹ ምርጫ ነው። እዚሁ ኬሚስ የሚ ነው እዚሁ ማለት ነው እና እንደዚህ ፏፏ ያለ እቃ እናንተ ማሰራት ትችላላችሁ ማለት ነው። ይሄ ሀልካውም ሁሉም ማች ሲደረግለት ደግሞ የበለጠ ያምራ አላችሁ እና ይህን ይመስላል። እናንተ ጋርስ ምን አዲስ ነገር አለ? እኛ ጋር እንግዲህ ረመዳንን በስራ ነው በቃ ትንሽ ሰዓት ነው የተወሰነ ሰዓት ይተኛሉ። እንደዚህ ነው ማታ ምሽት ላይ ይሰራል። የበዓል ዕቃ ለማውጣት ደግሞ እንግዲህ ተፍ ተፍ እያልን ነው። ረመዳን መግቢያ አካባቢ የረመዳን እቃ ለማውጣት ነበረ ሩጫችን። አሁን ደግሞ የበዓል የኢድ እቃዎች እንደዚህ በጅምር በጅምር በጅምር ያሉትን እየቀባን የምናወጣበት ሰዓት ስለሆነ እረፍት የለም ላችኋለሁ ሀባይብ። እንደገና ደግሞ መጅሊስ፣ አዳዲስ መጅሊሶች አሉኝ፣ ፏፏ ያሉ ለኢድ ብዬ ያመጠኋቸው። መግዛት የምትፈልጉ ልጆች ገብታቸው አናግሩኝ። ለሽያጭ ያመጠኋቸውም በዲስካውንት አሉኝ። እነሱን ፎቶ አስመርጣችኋለሁኝ ማለት ነው። ፎቶ አስመርጭ ማለት ብቻ ነው ከእናንተ የሚጠበቀው። ይህን ቻናል ደግሞ በጣም ረስታችሁታል። እኔም ወደዛኛ ቻናል ዞርኩኝ። እስሚ ምንም አለቀቀበትን መሰለኝ እና ብዙም እይታም የለም። ስለዚህ ቻናሉን ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። አጫጭር ቪዲዎችን ለማገኘት ቲክታክ ላይ ስማይል ፈርኒቸር ብላችሁ ፎሎ ያደረጋችሁ ተከታተሉ። እንግዲህ በጣም ርቡናልም እናልም ሰዓት እየደረሰ ነውና ይህንን ይመስላል የዛሬ ቪዲዮችን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።